መርቅ መርቅ፣ እኛ የጨረቃ ፋሚሊ ታሪክ እንስራ ዛሬን በድጋሚ ሀምሳ ሺህ ብቻ አይደለም ከዛም በላይ ነው የምጠብቀው። እውነት አምናለሁ። አሁንማ ተሸነፈ ያለ አምናለሁ። እንግዲህ እንዲህ አምኖ እኛ ማፈር የለብንም እና እናንተም ሰብስክራይብ እያደረጋቸው አስደስቷቸው። እንግዲህ ትልቅ ነገር ነው ጠብቀው እስከ ነገር ድረስ አይደለ አባቢ እቺንም ኮሜንት ላይ ጥቀምበቃበት ይህንንም ጅላሳችንን ኮሜንት ላይ እናስቀምጠዋለን። ፊል ላይ ሰብስክራይብ አድርጉት። እሱንም እዚ ልመረቅ እንጂ እዛ መመረቅ ሼም ነር አይከብድም። አሚን አይከብድም። ዘማዘር እንግዲህ ያው ካሜራ ይዘን መተናል ከጓደኛ ጋር እና የኛ ፋሚሊን ልጅ አበረታቱት። እና ትልቅ ደረጃ እንደሚደርስ ምናምናለን። አምሳ ሺህ ካስገቡ ካስገባ ረ ካስገቡ አለ የጨረቃ ፋሚሊ እ የሚታወቀው ነገር እኔ ማምንባቸው እን ሞያነ ፋሚሊ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የእኛ ፋሚሊዎች ዛሬ ያው በቡታጀራ ስንቀናችን ነው። ትንሽ ቆይተናል። ቡታጀራ ከመጣና አይቀር ደግሞ አንድ ማየት ያለብን ወንድማችን አለ። ምርጥ እናት አለች። ወንድማችን አለ። እዛ ቤት ሄደን ትንሽ እንደ ልጅ ረብሼ ምናምን እወጣለሁ። እና አንቺ በጥባጭ እኮ ነሽ። እኔ ጸባኛ እኔ ነኝ? የት ነው እምረብሾ? ከዚህ ልጅ ጋር አብረን ነበር፣ የተማረው የተለያየ ክፍል ነበር ግን፣ አብረን ነው የተማረው። እኔ አቁኛለሁ ነው የተመሰከረልኝ። ክላስ እንዝግ ነበር አዛ ነበር ነው አይደል? ፈጣሪ ነው። እንደውም አንተ ፈጣሪ ሲወድ ነው ያስመረቀክ ስለ ያስመረቀክ ስለ ምንድን ነው ያስፈተነክ እንጂ ተባረ ምናምን ከስረ ነበር። ተፈትናና ሸክም ይሁን ከልጅ እኔ እንደ ወልቂጤ ደርሶኛል። ይድም ያልሁት ዝም ብዬ ሰው ነው አመስሽ አሁን አሁን ግን ረባሽ ነበር። አይ ረባሽ አልነበርኩም። ይሄ አይሰክስ የዚህ ያንተ ጓደኞች ሁሉ ረባሽ ናቸው ነበር አልነካ። ብሩኬ የምር ሁሌም እናቱን ነበር የሚያስበው፣ ሲጀመር ለእናቱ ነበር የሚማረው እሱ ለማሳየት ሌላ አንድ እስቲ እንቁ አግኝተናል አይደል ጀሚል ጀሚል የሚባል ልጅ የኛም ኦዲንሶች ብታጀራ ስትሄዱ ተንበሉትና አግኙት እያላችሁ ነበር እና እንግዲህ ዛሬ ዋናው ቁም ነገር ማዘሯን መጠየቅና ጀሚልን ማበረታታት ይሆናል። ዋናው ቁም ነገር ምንም ምናምን ተውትና ቁም ነገሩ ያው በጣም ተወዱታላችሁ ጀሚልንም ማዘሯንም። ሁላችንም ባክግራውንድ ነው ገብተዋል። ማንም ደልቶት ያደገ የለም። ሁላችንም እናቋለን፣ አመጣጣችንን እናቋለን። እና እግዚአብሔር ይመስገን አሁን ጥሩ ላይ ነና፣ ለእናትም ለአባትም ለጓደኛም ለምንም እየደረስን ነው። እና አሁን ደግሞ እስቲ ጀሚል ጋር እንሄዳለን። ቤታቸው እንገባለን፣ ማዘሯን ሰላም እንላለን፣ ተመርቀን ሸቅለን እንወጣለን። ምርቃት ቀልድ ነው፣ እንደ መርቃት የትም አይገኝም፣ የትም አይገኝም። የእናቶች ምርቃት በልበ ንጹነት ነው ምናምና ሙሉ ነገራቸው በነጽና ስለሆነ የእናት ምርቃት አይገኝም። እንግዲህ ዛሬ ፏብዬ ነው የሚመጣው እናንተ ጋር አረወፍ በምርቃት ጅብ አለ ግን እዚህ ሰፈር ምን ችግር አለ? ሀረር እኮ ተለማምጄ መጣሁ። ጅብ አብልቼ አብልተናል ከሀረር ላይ እና ብቻ ስንት ነው ሰብስክራይቦች ጀሚል? አምሳ ሺህ ካስገቡ ካስገቡ አለ የጨረቀ ፋሚሊ እ የሚታወቀው ነገር እኔ አምንባቸው እን ሞያነ ፋሚሊ ዝ ብለን ንት ስየ ፋሚሊ ጀሚል እንግዲህ በዚህ ቪዲዮ አምሳ ሺ ገብቶ እንግዲህ አምሳ ሺሁን ሰለብሬት እንደምታደርግ ተስፋ እናደርጋለን። በልበ ሙሉነት ነው የማወራው፣ ምክንያቱም ጀሚልን አይታችሁ ያው ሰብስክራይብ አለማድረግ ምንም ሼም ነው። ይደብራል፣ ይከብዳል። የእናቱ ልጅ ነው። የእናቱ ልጅ የእናት ልጅ እኮ ሁላችንም የእናት ልጆች ነን። አለም ላይ አብዛኛው ለምን አብዛኛው ላሉ ሁሉንም በቃ ሰው የሚባልን ሰው አንድ የሚያደርገው የእናት ፍቅር ነው፣ የቤተሰብ ፍቅር ነው አይደል? ሁላችንም እናት እንወዳለን ምናምን እና ብቻ ጀሚልን 50 ሺህ ሰብስክራይብ እንደሚገባ መቶ ፐርሰንት እርግጠኛ ነኝ ሁ ምናለሁ አሁን አይደለም ድሮ ማመን ነበረ። ይህ ልጅ በቃ ይቀጣ መሰለኝ አምናለሁ። የአንተ ፋሚሊዎች ይለያሉ። የኔና የቅመሟ የጨረቃ ፋሚሊ ጨረቃ እንደ ጨረቃና የቅመሟ ከዛ ጨረቃ ፋሚሊ ጨረቃ ስንጨመቅ እኔና ቅመሟ ማን ወጣ ጨረቃ ፋሚሊ። የሚገርም ማርያምን በጣም የሚገርም ቤተሰብ ነው ያለን። በየሄድንበት አሳፍረው ነው ያውቅም። ሁሌ እንደ ኮራ ነው። የትኛውን ቦታ ብንሄድ በቅንነት ነው ገብቷል። ምንም ምንም በቃ ያለ ጥመት እኛም ብለው በቃ ደስ ሲሉ እና ያው ብዙ ሰውም እዚህ በመምጣታችን ደስ የሚለው ሰው እንደሚኖር ተስፋ አደርጋለው። ቅመሜም ዛሬ ከኔ ጋር የለችም፣ ሌላ ቦታ ሄዳለች። የሆነ ነገር ላድርግ ብላ ብቻ ሄዳለች። እሷንም ጉድ ምና የሆነ እና ጀሚልንም አበረታቱት። ያው እናቴም ብሎ ነው የመጣ ሌ ቡራንም እኔ አሁንም ላመሰግነ ቡራን የምር በጣም አመሰግናለሁ ብዙ ነገር ትቶ ነው ወደዚህ የመጣው። ኦሬዲ ቡታዝራ ሲመጣ ለበዓል ብቻ አይደለም የመጣውና ብዙ ነገር አለበት። እሱን ትቶ ነው ጀሚል ሊያ የመጣውና ራ ጓደኛ የሚመሰገን ግን አመሰግናለሁ። ምርጥ ጓደኛዬ ናት። ብዙ ጓደኛ ነው የለኝ በክላስ በምን በምን ብዙ ወዳጅ አለኝ እና እግዚአብሔር ይመስገን። ኔላም ስንት ሰብስክራይብ ሺ ሰላሳ ሺ ያለው ሰላሳ አንድ ሺ እዚህ ቪዲዮ ላይ ኮሜንት ላይ ፒን እናደርገዋለን ያንተን ቻናል ከዛ ኔላንም እየገባቸው አበረታቷት በጣም በቃ ደስ ይላል። እየጣሩ ነው እና እናንተ ደግሞ ያው ማበረታታት ልማዳቸው አይደለም እንግዲህ እኛ የጨረቃ ፋሚሊ ታሪክ እንስራ ዛሬን። በድጋሚ አምሳ ሺህ ብቻ አይደለም ከዛም በላይ ነው የምጠብቀው። እውነት አምናለሁ። አሁንማ ተሸንፈ ያለ አምናለሁ። እንግዲህ እንዲህ አምኖ እኛ ማፈር የለብንም፣ ማለት የጨረቃ ፋሚሊ እኛን እንደዚህ አምኖን፣ በቃ አሳዩት፣ አስደንግጡትላ፣ አምሳ ሺህ በቃ ከ አምሳ ሺህ በላይ፣ ምክንያቱም በጣም ብዙ ነን። አሸን ስለሆነ ታሪክ መስራት አለብን አሁን ማዘሯን ገብተን እንግዲህ እንጠይቃለን አበቢ ኔላንም ሰብስክራይብ አድርጉት ፒን በምናረገው አካውንት ኮሜንት ላይ እናስቀምጠዋለን አማንቱ በሚል እኛ ኔላ ነው ምንለው ኔላ እዛ ክላስ የዱርዬ ስሙ ነው ዱርዬ ነው የዱርዬ ስሙ የዱርዬ ስሙ ማን ነበር እኔ ቡቡ ነበር ቡቡ ቡቡ ቡቡ ቡቡ ቡቡ ቡቡ ቡቡ ግን ያምርብሃል። ሰበ ቡቡ ማለት ሆድ ረሃ ሰው ነው። ባሻ ነው ይባላል። ነሽ አንተ ማነ። ካሜራ ማን እየሳቀ ነው? ጥሩ ስም ነው። አራ ነው ነው አስር ብር ካለ አስር ብር ምን ቁጭ ቢባልኩ የኛ ብዙ ታሪክ ይወጣል። ለማንኛውም የኛ ውድ ቤተሰቦች እንግዲህ ያው ኔላንም ሰብስክራይ ማድረጋችሁን አትርሱ። አሁን እንሄዳለን እነማዘር ጋ ምናምን እዛው ነው ያለው ጀሚሉ። ያው እናት ጋም ሲገባ እንግዲህ ባዶ እጅ አይገባም። እዛው ቡና ባልጠጣም ፏ እንላለን ብቻ ገብተን ረ ማዘረንም ረጅም ጤና እናሉ ሚኒስትለን እንግዲህ እኔ እዚሁ ልመርቅ እንጂ እዚያ መመረቅ ሸም ነው። አይከብድም። አሚን፣ አይከብድም። አሚን፣ አሚን፣ አይከብድም። እዚ እኮ ነው። እሺ፣ አሚን። ማዘር አንተን ልመርቅ፣ ሁላችንም ከማዘር ጀምራ ማዘርም እንግዲህ ያው ያየዋል አይደል? ወንድማችንም እንግዲህ ቪዲዮ አባቴ ለእናትህ ኑርላት እዚህ ይህም ቪዲዮ የምታዩት ሁላችሁንም ለአንተም ጭምር ነው። እና ቤተሰብ ጋር እናትም ጋር ነገ የሚባል ነገር የለም። ዛሬና ዛሬ የቻልነውን እናድር፣ ያቅማችንን ሁላችንም ምንም ማለት ትንሽ ነገር ነው ከኛ የሚፈልጉትና እና የሚፈልጉት ፈልገውም አይደለም ትንሹም ነገር ነው የሚያስደስታቸውእና ነገ የሚባል ነገር የለም። እናቶች እናት አባት ጋር ምናምን ቀጠሮ አያስፈልግም። ገብተዋል። ከቀጠሩን በፊት ሐቅ ነው። ቀድመናቸውም እናጣቸውም እንችላለን። ባሉ ጊዜ ባሉ በቃ እና አባትን የመሰለ ነገር እጃችን ላይ ምንም የሚያስፈልገን ነገር የለም እነሱ ለማሳረፍ ና መጣር ነው ያለንን ጊዜ እንጠቀም። እወዳችኋለሁ። ማዘርም ጋር ትንሽ ነገር ይዘንገባለን። አደለም ለመርቃቱ ስንል እናንተንም እናስመርቃለን። አንም ቤተሰብን ማስመርቀን ፋሚሊንም ብለ እናንተ አሜን ብላችሁ ተቀበሉ። ቤተሰቦቻችን እንግዲህ ያው በሰላም ላገራችሁ ያብቃችሁ ነው። ሁሌ ምን ነው፣ አረ በዓልን ከፋሚሊ ጋር አያሳጣችሁ። አዲስ አመት በሀገራችሁ አዲስ አመትን፣ መስቀልን፣ ሞሊድን፣ አረፋን ምናምን ሁሉም በየሃይማኖታችሁ አቡ በቃ እዚህ ከቤተሰቦቻችሁ ጋር ፋሙትሉበት አመቱን ይላችሁ ነው። አሁን ንግባ

ጀሚል እያገዝክ ነው ስራ አይ ማዘሯ ሰላም ነው ማዘር ሰላም ብሩክ እባላለሁ እኔ የእነዚህ ልጅቱ ሰላም እን አማን ነዋ አለን አለን እንግባ

ያው ካሜራ ይዘናል። እንግዲህ እንዳይደብሩት፣ ማዘርዬ። ኧረ ግዴለም፣ በአንተ ይመካሽ

እነሱንም ይመርቁልን። ያው ከእናት ቤቶ ምን ታስበው እና ላይገባቸው ስለሚችል በአማርኛ አስመርቃቸዋለው ነው። እርስዎም ይመርቁልን፣ እነሱ በአማርኛ ይመርቁልን። ውጭ ላይ ያሉ ሴቶ እህቶቻችን አሉ እና

ምንም ይጋጥርሽ፣ አብይ ወይ! አሁን ለብሩኬም ለእናማንም ቡና እናፍላላችሁ አይደል? ችግር አረ ተው

አለ ቀዋ፣ ቀዋ ማለት ቡና ነው። ቡና አለ። በቃ እኔ ቡና ደግሞ አልጠጣም። ለማዘር ስል አጥቼ ነው። ፈልቶ ቢሆን ኖሮ ማለት ነው። ችግር የለውም። አንተ ይሄ እኮ ነው ማርያም፣ አንተ በሰራ አይቻ ነው አይልፉ፣ አይልፉ፣ ማርያም ማዘር አይልፉ። አንተ እንዴት ነህ? ታዲያ እንግዲህ ያው ካሜራ ይዘን መተናል ከጓደኛ ጋር እና የኛ ፋሚሊ እንን ልጅ አበረታቱት እና ትልቅ ደረጃ እንደሚደርስ እናምናለንና እኔ አባት ጀግኖ ሰራዊት ነው ይብቻ። ማርያም በጣም ጎበዝ እሺ። አባቴ በእንድ ለእናት ምናምን ማንንም እንዳትሰማ አባቤ በርሲ በደንብ እንግዲህ እናንተ ማበረታቱ ሰብስክራይብ እያደረጋቸው የኛ ውድ ፋሚሊዎች በጣም እንወዳቸዋለን። እንግዲህ የጨረቃን ፋሚሊ ነው፣ ምን ሰጥክ ዛሬ እና የጨረቃን ፋሚሊ ደግሞ እያስደሰትክ ምናምን ደግሞ እየሰራ ማየት ፈልጋለሁ። ነው ገብተዋል። የእኛም ፋሚሊ ሰጠን ሆነ እዛ ከቤተሰብ ምናምን ድረጓ ያሉት እና በጣም ደግሞ በቃ ጭንቀታቸው ምናምን ያስረሳቸው ነገር ያስፈልጋቸዋልና እና እናንተ በቻላችሁ ታቅም ሰብስክራይብ የሚያደረጓቸው ሰዎች ስላሉ እነሱን ለማስደሰት በየጊዜው መምጣት አለባቸው። ምናምን እሺ። በእርሱ እንግዲህ ያው የእኛን ፋሚሊ ያስረክበናል። ከኛ ቀንሰን ሰጥተናል። እናንተም ተንከባከባቸው ያዙልን፣ ምንጣለው ካልተንከባከባቸው እነሱን ማርያምን ምሬ ነው። በጣም በስርዓት ያዙልን፣ እሺ። ፋሚሊዎቻችንን ፎ አድርጓቸው። እናንተም ሰብስክራይብ እያደረጋቸው አበረታቷቸው። እንግዲህ ዛሬ በዚህ ቪዲዮ ሃምሳ ሺህ እንደምትገቢ ትገባለን የምሬ ነው። የእናት ጸሎት ምናምን እና የእኛ ፋሚሊ ደግሞ እንደዚህ ችግር የለበትም። ገብቷል። ለወደዱት ሰው ፏ ነው። ድምቅ ስለሆነ አጨነቂ። የእኛ ቤተሰቦችም እንግዲህ እንደዚህ በኮንፊደንስ አውርቼ እናንተ ሰብስክራይብ እንደምታደረጓቸው አምኜ በኮንፊደንስ ነው ያወራሁት እና ከሃምሳ ሺህ በላይ ነው የምጠብቀው በእውነት። ይህንን የእናቱ ማዘሯ ኑ እስኪ አይጨነቁ፣ ቁጭ በይ

ማዘር እንዳይጨነቁ በላቸው እና እናንተም ሰብስክራይብ እያደረጋቸው አስደስቷቸው። እንግዲህ ትልቅ ነገር ነው የምጠብቀው እስከ ነገር ድረስ አደላ አባቢ እቺንም ኮሜንት ላይ ጥቀምበቃበት። ይህንንም ጅላሳችንን ኮሜንት ላይ እናስቀምጠዋለን። ፊል ላይ ሰብስክራይብ አድርጉት። እሱንም ወንድሜ እንዳልኩሽ በርሽሽ አባ የኔ ነገር ሁላችንም አለን አንድ ላይ። ምንም ነገር ቢሆን ችግርም ካለ ዋንኮል ነው አንድ ስልክ እሺ ያኛም ስለማይመቸን ነው። ብዙ ጊዜ ያው ቆይተናል። እዚህም ለመምጣት አይደለም ስለማይመቸን ነው። አንዳንድ ቤተሰቦችም ጠይቀውን ነገር ያቸዋለሁ እና ብታጀራ ስመጣ ብዬ ነበር እየመጣ እየተመላለሱ ብቻ ዛ ስለነበር ነው የቆየት። ለሱ ትልቅ ይቅርታ ጠይቃለሁ፣ ወንድማችን ሳልመጣ ብቻ። ሰብስክራይብ አድርጉ፣ እወዳቸዋለሁ። የማዘርን ቡና እንግዲህ እንጨብሳለና ጨብሰን፣ እኔ ማልጠጠውን ቡና የማዘር ስለሆነ ነው ጨብሼ ነው ብቻ ይመቻችቸው።